ማን ይሉኛል ያኔ ነበር ክርስቶስ ዮሐንስ ቅዱስ ጴጥሮስ ዩ አር ዘ መሲሃ ዘ ሰን ኦፍ ይቅርታ አንተ ውእቱ ክርስቶስ ወልድ እግዚአብሔር ሕያው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው ማን አለ ክርስቶስ ነህ የማን ልጅ የሕያው እግዚአብሔር ልጅ ይህን ነው የተመሰረተለት መሰረት የተባለ ይችላል ዩ አር ዘ መሲሃ ዘ ሰን ኦፍ ሊቪንግ ጋድ በሌላ ቋንቋ አንተ የያው የእግዚአብሔር ልጁ ነህ፣ የባህሪ ልጁ ነህ። ማነው ነው ሙሴ የሚል የሙሴ አምላክ ነህ። ማን ነው ኤልያስ የሚል እግዚአብሔር ሙሴ ነህ አንተ ማን ነው አንተ ማን ነው ኤርምያስ የሚል የኤርምያስ ፈጣሪ ነህ። እግዚአብሔር ነቢያት፣ እግዚአብሔር ሐዋርያት ነህ ብሎ ቅዱስ ጴጥሮስ ይህን ቃል ሲናገር ጴጥሮስን እንዲያለው ስሜ ከሰተለ ከዚ ስጋ ወደ ስጋዊ ደማዊ ነገር አልገለጸልህ የአባቴ መንፈስ የኔም መንፈስ ተዋህጀው ምኖር ከሶስቱ አካል አንዱ አካል የሆነው ከአብ የሰረጸው መንፈስ ቅዱስ ገለጸልህ እንጂ አለ። ስለዚህ መልካምን ነገር ለመናገር ምንጩ መንፈስ ቅዱስ ነው። በዚህ ምክንያት ያን ሲናገር ሰማያዊ መሆኑን ስለተናገረ ቅዱስ ጴጥሮስ አንተ ኮክ ከማንተቁ ወዲህ በዛትቁ ካህን ጻለ ቤተ ክርስቲያን አንተ መሰረት ነህ አለ። በዚች ቤተ ክርስቲያን መሰረት፣ በዚች እምን ላይ ወይም በዚች ድንጋይ ላይ መሰረቴ ልሰራታለሁ፣ ቤተ ክርስቲያኔ ልሰራታለሁ፣ አንተ መሰረት ነህ አለ። ያ መሰረት የተባለ ቃል ምንድን ነው ሲባል ክርስቶስን። ምን ማለት ወልደ እግዚአብሔር። ያው ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ከሌላው ዓለም ልዩ የሚያደርጋት ምንድን ነው ሲባል ኦሪየንታል ቤተ ክርስቲያናት ወልድ ዋህድ ብሎ መጥራት። አሁን በዓለም ብዙ ክርስቲያናት አሉ። አንግሊካን የሚባሉ አሉ። ኦሪየንታል የሚባሉ አሉ። ኦሪየንታል የሚባሉት ኦርቶዶክስ ብዙ ነው። የግሪክ ኦርቶዶክስ በዓለም ግን እኛ ጋር ወልድ ዋህድ አይሉ ልዩነት አለ። ትምህርቱ ሰፊ ነው። በዚህ ምክንያት የእኛ ቤተ ክርስቲያን ቅዱስ ጴጥሮስ ያለውን የመሰከረውን ስለምታስተምር ምናምን ወልድ ዋህድ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ አምላክ ብላ ትመሰክራለች፣ ታስተምራለች። ይህን ነው። በዚህች እምነት ላይ በዚህች ቃል ላይ ቤተክርስቲያንን ሰራት አለዋል። በዚህ ላይ የሰራ አምላክ ክብር ምስጋና ይገባዋልና ልብላችሁ፣ እግዚአብሔርን አመስግነው። መታደል እኮ ነው አምላክ ወሰብ የሆነውን አምላክ ማመን እና ቤተክርስቲያኔን እሰራታለሁ። አሁን ቤተክርስቲያን ምንድን ነው ሲባል ሰፊና ረቂቅ ምስጢር ያለው ቤተክርስቲያን እንዲው ጠራርጌ ስነግራችሁ ሁለት ክፍል አላት ቤተክርስቲያን የምንላት? ሁለት ክፍል ያላናት አንዷ ማትታይ አንዷ ደግሞ የምትታይ የማትታይ ቤተክርስቲያን አለች። ከምን ያለች ሰማይ ያለች የማንና የማን ህብረት ነው ሲባል የቅዱሳን አባቶቻችን ነፍሳት ከአሄል ጀምሮ ከአዳም ጀምሮ እስከ ክርስቶስ ያለችው ቤተክርስቲያን ኤዳ ኤክሌሲያ እየተባለች በሌላ ቋንቋ ትጠራለች። ይህች ቤተክርስቲያን በሰማይ ያለች ማትጨበጥ ማትታይ ኢንታንጀብል የሆነች ሁለተኛዋ ደግሞ በምድር ያለች ማትታየዋ ቤተክርስቲያን መላእክትን ያጠቃለለች ናት። ቤተክርስቲያን አንዲት ናት። ለዚህ ነው ቅዱሱ አባ ጊዮርጊስ ቤተ ክርስቲያን እስት ትሜሰል በፀራርያን ዘላይሉ ወቅድስ ድንግል በመንበረ ሰዋት ዘይከልሉ ወኪሩቤል ቤተ ክርስቲያን። ያቺ በሰማይ በምድር ያለችው ቤተ ክርስቲያን በላይ ያት መሰላለች። ምክንያቱም በዚህ ካህናት እንደሚያገለግሏት ወላዲት አምላክን ማምላክ የኪሩቤል አምሳር ብለን እንደምናመሰግናት በዛም ያመሰግኗታል እነማን ሙሳን መላይክ እኛ አባቶቻችን ኦርቶዶክሳውያን በሰሩልን ሥርዓት የገሌን ነፍስ የገሊትን ነፍስ ማርልን ስንል ቤተክርስቲያን አንዲት ስለሆነች ነው። በላይ ያለችው ቤተክርስቲያን ማትታይዋ የነፍሳትና የመላይክት ክብረት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላይክ ሰዳካኤል ድረሱልን ስንላቸው ፈጥነው የሚደርሱልን ቤተክርስቲያን አንዲት ስለሆነች ነው። ስለዚህ ማትታይ በሰማይ ቤተክርስቲያን አለች። ሁለተኛዋ ደግሞ በምድር ያለችው ነው። ጠቅለል ጠቅለል አለው። የመጀመሪያው ቤተ ክርስቲያን ቤተ ክርስቲያን ማለት እኛ ነን። ህብረቱ የሚገርማችሁ በመጽሐፍ ቅዱስ በአዲስም በብሉይ ኪዳንም 144 ጊዜ ተጽፏል። ቤተ ክርስቲያን የሚለው በዕብራይስጥ ቋንቋ ዕዳ ካህል እየተባለ በግሪክ ደግሞ ኤክሌሲያ እየተባለ ተጠርቷል። በግዕዝ ደግሞ ቤተ ክርስቲያን እና ምን ማለት ነው ሲባል ቤተ ክርስቲያን ማለት የተሰበሰበ ህርይት ንጽህት ጽሙት ማለት ነው። በዘመኑ ቋንቋ ኤክሌሲያ ማለት ኮልድ አውት ማለት ነው። ተመርጦ የተጠራ ተመርጦ ለእግዚአብሔር የሆነ ተለይቶ ለክርስቶስ የሆነ ለክርስቶስ ካደረገና አምላክ ሁሉ ክርስቲያኖች እድለኞች ነን። ክርስቲያን ማለት ተመርጦ ለማን የሆነ ለእግዚአብሔር ይህን ሌላ ብንሆን ባይመርጠን ባይጠራን፣ እኛ እኮ የታደልን ነን። ስለዚህ ክርስቲያን ማለት ተለይቶ ለእግዚአብሔር የሆነ ስለዚህ ቤተ ክርስቲያን ሲባል ህብረቱ ነው። ብዙ የመጽሐፍ ቅዱስ ሀሳብ የሚያስተምረው ህዝቡን ህዝበ እግዚአብሔር እንደማለት ነው። ተለይቶ ለእግዚአብሔር የሆነ በስጋው በደሙ የከበረ በሜሮን የተመረጠ መንፈስ ቅዱስ ያደረበት ማለት ነው። ስለዚህ ቤተ ክርስቲያን ህብረቱ ነው ነው። ሁለተኛ ደግሞ አካላችን ምናችን አውቃችሁ አካላችን ቤተ ክርስቲያን ይባላል። እኔ እግዚአብሔር ማደሪያ ነኝ፣ ካወቁበት እዚህ አጠገባችን የምናከብራቸው ቅዱስ አባ ገብረ መንፈስ ቅዱስ ስላወቁበት የእግዚአብሔር ማደሪያ ሆኑ። በእሳቸው ላይ ያሉ እግዚአብሔር ተአምር ሰርቶ እስከ ዘላለም ስማቸው የሚጠራ ስማቸውን የጠራ በቃል ኪዳናቸው የታመነ አምላከ ገብረ መንፈስ ቅዱስ ብሎ የተማጸነ ስራ ሲሰራ በሳቸው አሉ ያ ይኖራል እግዚአብሔር ስለዚህ በእኛ አድሮ መኖር ይፈልጋል፣ ግን ብዙዎቻችን ሸፍተናል። እግዚአብሔር ሰው ያደርገን ሚመስል ያለው እና አካላችን የእግዚአብሔር ማደሪያ ነው። ለዚህ እኮ ነው ቅዱስ ዮሐንስ ባለራዩ እነሆ በደጅ ኩኛ እንኳኳለሁ አለ። ቃሌን የሚሰማ ቢኖር ከሱ ጋር ገብቼ እራት እበላለሁ። ማንኳኳቱ የእግዚአብሔር ቃል ነው። በየመምህራኑ በየመጽሐፍቱ አድሮ የሚናገረው ቃል የማንኳኳት ምሳሌ ነው። አድሮ ይናገራል። በካህናት በመጽሐፍ በቅዱሳን አባቶቻችን እያደረ ያስተምረናል። ሊከፍትለት ግን አጣ። ልቦናችን እንዲከፈት እርሱ በቸርነት ጋግዘው። ሁልጊዜ ይባላል ተርከዋል። አንድ ሰውዬ አዲስ አበባ ቤት በማከራየት የሚታወቅ ሰው ነው፣ እና ብዙ ቤት አለው በየቀበሌው አንድ ቀን አልፎ ሲሄድ በሰራው ባከራዩ ቤት በኩል ትልቅ ዝናብ መጣ። ፈራና እዛ ቤቱ ሳይደርስ ዝናብ ወረደበት እየወረደ እያለ ሲያንኳኳ የቆርቆሮ ድምፅ አደሰማው ብሎ ዝናቡም ከፈጀ በኋላ ሲያንኳኳ፣ አንተ ማን ነህ አለው። ተከራዩ እኔ ተሰማ ሸቴ ደጅ የምጸናው በሰራሁት ቤት ያለ ይባላል። እግዚአብሔር በሰራው ቤት ደጅ ጸናለ። ዛሬ ይመለሳሉ፣ ነገ ይመለሳሉ እያለ እድሜ ለንስሐ ይሰጠናል። እኛ ግን አላወቅንበት ነው። እግዚአብሔር እውነተኛ ቤቱ ያደርገል። ሶስተኛውና መጨረሻዋ ቤተ ክርስቲያን ማለት እች የምታያት ቤት ማለት ነው፣ ምስአል ወምስጋድ የተባለች። ያዕቆብ ከወንድሙ ጋር ተጣልጦ ወደ አጎቱ ቤት ሲሄድ ከላይ ወደ ታች መሰላል ተዘርግቶ የተመለከተባት ቤት፣ ያቺ ቤት እግዚአብሔር የገለጸለት ድንጋይ ተንተረስቆት እያለ በጉዞ መሸበትና ተኛ። እንዲህ ያለው እግዚአብሔር ከሰማይ እስከ ምድር የተዘረጋ መሰላል ነበረ። በዛች መሰላል ላይ ቅዱሳን መላእክት ይወጡባት ይወርዱባት ነበር። እና ሲነጋ ዘይት ደፋባትና ምን አለ? ዛቲ ቲ ሆታ ለሰማይ ዘይታነጽ ቤተ እግዚአብሔር ይች የሰማይ በር ናት አለ። ቤተ ክርስቲያን ማለት ምን ማለት እናታችሁ፣ የሰማይ በር። አሁን ያለነው እማን ቤት ነው ሲባል ከሰማይ በር ነው ያለነው። ልበ አምላክ ዳዊትም ዳዊት ዛ አንቀጽ እንተ እግዚአብሔር ይች ደጅ የእግዚአብሔር ደጅ ናት፣ ጻድቃን ይገቡበታል ማለት። በደጁ እንድንገባ እግዚአብሔር መንፈስ ቅዱስ በዚህ ያስገባና በላይኛው እንዲያስገባን የእርሱ መልካም ፈቃድ ይሆንልን። ስለዚህ ቤተ ክርስቲያን የተባለች ይህች ናት። የሲኦን አበጋዞች አጋንንት፣ መናፍቃን፣ ካህዲያን የማይችሏት እውነተኛዋ ሐዋርያት እነ ቅዱስ ጴጥሮስ ንውስጥ እነ ቅዱስ ጳውሎስ አንገታቸውን የሰጡላት ቤተ ክርስቲያን ይች ናት። ስለዚህ ክርስቲያኖች፣ በተለይ ወጣቱ ወደ ፕሮቴስታንቲዝም መሄድ ዘመናዊነት፣ ዘመኑን የዋጀም ይመስለዋል። እዚህ ቤት ያለው ክርስቶስ ነው። እውነተኛው ክርስቶስ ያለ እዚህ ነው። እውነት ለመናገር በተረዳ ነው መሰረት ሌላ እውነት ቢኖር ኖሮ ሁላችንም ብቻ አይደለም። እዚህ ያለው ክርስቶስ እዚህ ውጭ፣ ሌላ ክርስቶስ የለም። ለዚህ ነው በዚህ ቤተ ክርስቲያን ላይ በይች መሰረት ላይ ወይም በዚህ ድንጋይ ላይ መሰረትን ሰራለው ቤተክርስቲያን፣ ቤተ ክርስቲያን ላይ የሲኦል አበጋዞች አይችሏትም እንዳለው ዛሬ ጳውሎስ፣ ቅዱስ ጳውሎስ እነ በርናባስ እያስተማሩ እያለ በፊልጵስዩስ ሀገር ማቅረቢያ የላቸውም። ይገለገሉት የነበረው ቤተክርስቲያን የማርያም ቤት ወይም የማርቆስ የእናቱ ቤት ነበረ። ግብደለ ምድር ነበር የሚያመልኩ የነበረ መሬት ፈልፍለው፣ በዚህ ምክንያት ሱባ የያዙ ሐዋርያት እና እግዚአብሔር ተገለጸላቸውና ፊልጵስዩስ በምትባለው ሀገር አንዷን ድንጋይ ብቻ መርጦ አንዷን ቅድስ፣ ሌላዋን እኔ መሐሌት ሌላውን ደግሞ ቅድስተ ቅዱሳን አድርጎ ድንጋዮችን በሶስት ድንጋዮች በስላሴ አምላክ አምሳል በሶስቱ ድንጋዮች ያለምንም እንጨት ያለምንም ሚስማር ካስማ፣ ያለምንም ጭጣ ዛሬ ቤተ ክርስቲያን ሰርቶ መስጠ ዛሬ ሰኔ ሀያ ቀን ተሰርታ ዛሬ ደግሞ ቅዳሴ ቤቱ ቅዱሳን አባቶቻችንን ሐዋርያት ሰብስቦ ያስተማረበት ያቆረበበት ስርዓተ ቅዳሴ ልክ እንደ ጸለተ ሐሙስ ያስተማረበት ቤተክርስቲያኑ የተቀደሰበት ዕለት ነው። ለዚህ ነው ቤተክርስቲያን የምንለው ዛሬ ሕንፀት ቤተ መቅደስ የሚባለው ይህ ነውና፣ ከዚህ በረከት እንዲያሳትፈን እግዚአብሔር መንፈስ ቅዱስ ሁላችንም ያበርታል። አሁንም እላችሁ ዛሬ የተሰራችሁ ቤተክርስቲያን ይችናል። እና አንድ ምስጢር ተናግሬ ትምህርቴን ልጨርስ ወዲ በዛት ኮ አንጻ ለቤተ ክርስቲያን በዚህ መሰረት በዛችን ጴጥሮስ ማለት ኮክ ማለት ነው። ኮክ የተባለ ደግሞ ክርስቶስ ነው ተብሏል። ክርስቶስ ነው እዚህ ቤት ያለ እንዳለ ክርስቶስ እንደሚመለክ መድኃኔዓለም እንደሚመለክ ቅዱሳን አባቶቻችን ነግረውናል። ወዲህ በዛት ኮ ካንዳ አንጻ ለቤተ ክርስቲያን የሚገርማችሁ ኮ ኦሪት ስናነ ማዕረጽ ጸዱ ጸቡ ማአረ እንኳን ማዲሚ አባቶቻችን ከምን ጠገቡ ካለት የወጣውን ሙሴ በድንጋይ ሲመጣው ጠገቡ ይላል። ሙሴ ሙሴ በመጣው በዛ ውስጥ ምን ወጣ? ጣፋጭ ውሃ እዛ ጋር ማአር። የሚገርማችሁ የቁጥር መምህራን አባቶቻችን ሲያስተምሩ ይህ ክርስቶስ እንደሆነ ያችን ያ ድንጋይ ክርስቶስ እንደሆነ ሲናገሩ መአር እና ክርስቶስ በምስጢር አንድ ናቸው። በቀመር መአራት ቁጥር ነው፣ ያዙልኝ አ ደግሞ ሰባት ቁጥር ነው፣ እር ደግሞ ስድስት ቁጥር ነው፣ ሲደመር 8ያ ነው። ክርስቶስ በቀመረ ፊደል 50 ቁጥር ነው፣ ክር ስድስት ቁጥር ነው፣ ስ ሰባት ቁጥር ነው፣ ቶ 10 ቁጥር ነው ክርስቶስ የሚለው ሰማርያ ቁጥር ይሆናል። መዓርም ማለት ምን ማለት ነው? ክርስቶስ ክርስቶስ ማለት ደግሞ ምን ማለት ነው? መዓር። ለዚህ ነው ቤተ ክርስቲያን ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ እያለች ታመሰግነዋለች። ስለዚህ የተሰራው በጴጥሮስ አለትነት የተሰራው ማነው ሲባል የክርስቶስ ቤት ነው። የምናመልከው እሱን ነው። ለዚህ ነው አዋሪያው ቅዱስ ጳውሎስ በአንደኛ ቆረንጦስ ምዕራፍ አስር ቁጥር አራት ጀምረ ስናነን ወኮኩስ ክርስቶስ ውቱ ያም ኮክ ክርስቶስ ነበር ሉ። ስለዚህ ክርስቲያኖች ዛሬ እውነተኛውን ክርስቶስ እውነተኛውን መዳን ያለም የያዘች ስሙ የሚመለክባት ስሙ ሚገንባት ቅዱስ ጋው ክፉር ደሙ የምንቀበልባት በደሙ የተዋጀጅ ለመጀመሪያ ጊዜ የተሰራጅበት ነውና የሐዋርያት አባቶቻችን በረከት በእኛ እንዲያደር የእርሱ ፍቃድ ይሆንልን። ወስናት ለእግዚአብሔር በነብራችን ቃል ህይወትን ያሰማልን። ቃል ህይወትን ያሰማልን። በዚህ ዓለት ላይ ቤተ ክርስቲያን የምሰራት አለሁ በሚል ሰፊና ዛሬም ደግሞ ለምን እንደምናከብር በዓሉ ለምን እንደሚከበር በአጭር ጊዜ ሰፋ ያለ ጥልቅ የሆነ ምስጢር ነው የነገሩን። አንዳንድ ቅድም ሲያነቡልን የነበሩ ምስጢሮች ረቂቅ የሆኑ ለእኛም አዲስ የሆኑብን። እንግዲህ መምህራችን በዘመናዊ ዕውቀትም በዚህ በቤተ ክርስቲያን ዕውቀትም ሊቅ ናቸው። በዚህ ሁኔታ እና ልጆቻችንም ሰጡ ናቸው እያዳመጣችሁ የነበርና እንዲህ አይነት መምህራንን በቤተ ክርስቲያናችን ላይ አጽንቶ ያኖርልን። እንደዚህ ስናውቅ እንደዚህ ስንማር በመንገዱ ሁሉ ኢየሱስ ተቀበሉ የሚሉ መንገድ ላይ የተወለዱ በመንገድ የቀሩ እስከ መጨረሻው ድረስ ጉዟቸው ያልጸና አንዱ እግራም ያጋቡና ለዚህ መሰረት እንይዛለን ማለት ነው። አይደለም እናንተ እኛንም ጭምር ማለት ነው። ስለዚህ ቤተክርስቲያናችን ብዙ መማር ብዙ ማወቅ ይጠበቅብናል። በዚህ ሁኔታ አንዳንዴ የሌሎች አማኞች ስናያቸው አድርጉ የተባሉትን ያደርጋሉ። የእኛ ልጆች ደግሞ አድርጉ የምንባለውን አናደርግም፣ አታድርጉ የሚባለውን ደግሞ እናደርጋለን እና በዚህ ሁኔታ ነው እኛ የምንቸነፈው መንገድ ላይ ያለ ሁሉ እውነት